ሰውነት የሚከብድ ነገር ነው። የምር ሴት ሆናችሁ ያንን ነገር እንትን ማለት አትችሉ እና ሰላም፣ ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ብዙ ተተረፍ ይበልልኝ። አድማች ተመልካቾች እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቼ ላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያረጋችሁ አበረታቱ ይላለው። ነባር ቤተሰቦች ደግሞ ላይክ ላይክ ሼር እያደረጋችሁ አበረታቱኝ። ምን ማለት ራሱ እንዳለብኝ አላቅም። እኔ ሪከርድ ሳረግ ሰው ውር ውር ሲልብኝ አልወድም። ና እስኪ ሂዱ ከፊቴ። ለማንኛውም ማለት ነው እንግዲህ ዛሬ ፈቴና ፍቅር ፉአድና ቡራ ነው ምናምን ብቻ ስማ እያዘልኝ እንግዲህ በእነሱን የመጣሁት ማለት ነው። እንግዲህ ፈቲ እንደምታዩዋት እያለቀሰች ነው ማለት ነው። በውስጧ ምን እንደሆነች አይታወቅም። እንግዲህ ፍቅርም የሆነ ነገር ሰምቻለሁ የሆነ ነገር ሰምቻለሁ፣ ግን ያን ነገር ካንቺ ልስማ ብዬ ነው። ስለዚህ ንገሪኝ፣ እኛ እኮ ከእንግዲህ በኋላ ጓደኛሞች ነን እያለች ፈቲን እየጠየቀቻት ነበር ማለት ነው። ፈቲም እንግዲህ እያለቀሰች ምንም ነገር ለፍቅር ልትነግራት አልቻለችም ማለት ነው። ፍቅርም በጣም ብዙ ለማባበል ሞከረች፣ ግን ምንም ልትነግራት አልቻለችም። በነገራችን ላይ እንግዲህ እነዚህ ግሩፕ ትናንትና ያየነው ቪዲዮ በፎድ ቤት እንግዲህ ተስማምተዋል ማለት ነው። ሌላው ነገር ሁሉም ነገር ቀርቶ በጓደኝነት እንቀጥላለን ብለው ተስማምተው እንግዲህ ቪዲዮን አይተናል ሁላችንም። እኔም አልተመቸኝም እና አልሰራውም ነበረ እና ዛሬ ላይ ደግሞ እንግዲህ ፈቲ ትናንትና ስለሌለች እዛ ቪዲዮ ላይ ለምንድነው የቀረሽው? ምንድነውስ ችግሩ? ብላ እንግዲህ ፍቅር ጠርታት ነበር ማለት ነው። ፍቅርም እንግዲህ የሰማሁት ነገር አለ፣ መናገር ካልፈለግሽ ችግር የለውም፣ ግን ብትነግሪኝ ጥሩ ነው። እኔ እንደ ጓደኛ እንደ እህት ነው ማይሽ እያለቻት ነበረ። ፈቲ ግን ምንም ነገር መናገር አልፈለገችም። ምናልባት በካሜራ የሚነገር አይሆን ይሆናል። እንግዲህ ከካሜራ ጀርባ ምናልባት ችግሯን ትነግራቸዋለች ብዬ አስባለሁ። እንግዲህ በጣም እያለቀሰች ነው እንደምታየዋት ማለት ነው። ፈቲ ምን እንደሆነች አይታወቅም። እንግዲህ ፎአድም ምን ሆነሽ ነው? ምን ሆነሽ ነው ፈቲ እያለ እየጠየቃት ነበረ። እሷ ግን ለማንኞቹም መናገር አልፈለገችም እና ቤተሰብ እንዴት ነው? ሁሉ ሰላም ነው ወይ? ስልክ ይደውላሉ ወይ? ምን ሆነሽ ነው? ብቻ ብዙ ጥያቄ ፎአድ እየጠየቃት ነበረ፣ እፉዬ ማለት ነው። ግን ምንም ሁሉም ሰላም ናቸው ነው ያለችው። ግን እንግዲህ ፈቲ ምን እንደሚያስጨንቃትና ምን እንደሚያስለቅሳት አናውቅም ማለት ነው። እሷ ደግሞ አብረን መናገር ስለማልፈልግ ነው እይቅርታ እያለች ነበር ማለት ነው። እንግዲህ የሆነ ችግር አለ ማለት ነው። አላቅም እኔ ግን ይመስለኛል ወይ ፎአድ ወይ ቡራ ቡራ ነው ማን ነው ስሙ ይሄኛው ልጅና እንደ ምናልባት አስቀይሟት ከሆነ ብዬ ጠረጠር እና እንግዲህ ካስቀይሟት ምናልባት በእነሱ በኩል ወይ ፍቅር ይዟት ከሆነ ብዬ አሰብኩ። እንግዲህ ፈቲ መናገር አልፈልግም እያለች እያለቀሰች ነው ያለችው። እንግዲህ የምታለቅስበት ምክንያት ምን እንደሆነ ሊገባን አልቻለም። ለፍቅርም ልትናገር አልቻለችም። እንግዲህ በሽተኛ በሽታውን ለዶክተሩ ካልተናገረ ዶክተሩ በሽታውን ሊያገኝለት አይችልም ይባላል እና ስለዚህ ፈትዬ ደግሞ ችግርሽን ለጓደኞችሽ ካላጋረሻቸው ዝም ብለሽ የምታረቅሽ ከሆነ ውስጥሽን ሽን እንደ ሻህላ እየበላሽ ይጎዳሻል እንጂ ምንም አትጠቀሚም። ስለዚህ አንዱን ጓደኛሽን ወይም አንደኛው ሚስጥረኛ የምትያት ጓደኛሽን በአሁኑ ሰዓት መቼም ሚስጥረኛ ጓደኛ የለም። የለም፣ የለም እኮ የለም። አዎ፣ የለም። እና ብትነግሪያቸው ባይንኝ ማለት ነው። እንደዚህ ከመታረቅሽ እንደዚህ እንባሽ ከሚፈስ ብትነግሪያቸው እላለሁ ማለት ነው እና ለማንኛውም እንግዲህ ፉአድም በጣም ለመጠየቅ እየሞከረ ነበረ፣ ግን ምንም ፍንክች ያባ ቢላዋ ልጅ አለች ማለት ነው። አላቅም። በዚህ አጋጣሚ ግን እንደዚህ መስማማታችሁ በጣም ደስ ብሎኛል። ፍቅርም ፉአድም ቡራ ነው ማነው የሚባለው ልጅ ራሱ እንግዲህ ፍቅርንና ፉን ለማስታረቅ ብዙ ነገር ለፍቶ ነበር። በመሀላቸው ብቻ ብዙ ነገር ተፈጥሮ ነበረ። አሁን ላይ ግን እንደዚህ ተስማምተው እንግዲህ ፍቅር በፍቅር ሆነው እያየናቸው ማለት ነው። ግን ያው ትናንትና ነው ሰላም ያመጡት እና አሪፍ ነበረ። ደስ ይላል። በዚሁ ቀጥሎ እንላለን። ግን ደግሞ አሁን ሀያት ያለቀሰችበት ምክንያት ምንድን ነው? ወይ ከፉአድ ፍቅር ይዟታል? ወይ ከዚኛው ከቡራ ነው ኩራ ነው ማን ነው ስሙ ከሱ፣ ወይ ፍቅር ይዟታል ማለት ነው። ብቻ ለዛ ብያ አሰብክ ያኔ። አለመናገር የፈለገች ተሽኮረመመች ማለት ነው። ሀያት እያለቀሰች አይኗ በርበሬ መስሎ እያለቀሰች፣ ግን መናገር አልፈለገችም። እንደውም ማነው ስሙ ቤተሰብ ደህና ነው ምን የሰማሽው ነገር አለ እያለ እየጠየቃት ነበር ማለት ነው። እና እሷ ግን ምንም በቃ ጭራሽ በጣም ለቅሷን አከረረች ማለት ነው። እንግዲህ በሚቀጥለው ቪዲዮ በሰላም ትመጣለች ብለን እናስባለን። ለማንኛውም አው ፈጣሪ ይርዳሽ ማለት ነው ፈቲ። እንደዚህ አታልቅሺ። አዎ አታልቅሽ። ማልቀስ ጥሩ አይ ያለቀሱትም ምንም አልተጠቀሙም፣ እና አታልቅሽ ማለት ነው። ፍቅርና ፎአልም እንደዚህ ሰላም ሆናችሁ በአንድ ቪዲዮ ማውራታችሁና መጫወታችሁ በጣም ደስ ይላል። ዋናው ነገር ጓደኝነት ነው። ወደፊት ደግሞ የሚመጣው ስለማይታወቅ ዋናው ነገር እናንተ ደህና መሆናችሁ ነው፣ ሰላም መሆናችሁ ነው። እንግዲህ ትናንትና የተለቀቀውን ቪዲዮ ካያችሁ በጓደኝነት ሁሉን ነገር ትተው የቀደመውን ነገር ሁሉ ያሳለፉትን ትተው ከእንግዲህ በኋላ በጓደኝነት ሊቀጥሉ ተስማምተው እንግዲህ ዛሬ ላይ እንደዚህ ይገኛሉ ማለት ነው ፋው ድምቅ ብለው ግን ትንሽ ማናት ለቅሶ ትንሽ አስከፋቸው እንጂ በጣም ደህና ናቸው ማለት ነው። ፍቅር ራሱ እንግዲህ እንደምታዩዋት ደስተኛ ናት። በፊት ስትመጣ እያለቀሰች በጣም ከፍቶኛል እያለች ምናምን ነበር። አሁን ላይ ግን እንግዲህ ደስተኛ ሆና ነው የመጣችው ማለት ነው። ፍቅር ዋ ደስታችሁን መጨረሻ ያድርግላችሁ ማለት ነው። እንግዲህ ደግሞ እናንተም ወደ ዱባይ ምናምን ሄዳችሁ በሽ ነው በሽ ነው ፎሽ ነው ምንድን ነው የምትሉት ነገር፣ እንደዛ እስከምትሉብን ድረስ በላያችን ላይ እንግዲህ የማዳም ከማዳም ቅመምነት ወጥተን የማዳም በጎች አስብለውናል ማለት ነው። አንዳንድ በጎች ማለት ነው። ለማንኛውም እንግዲህ እኛ እነሱን አንወክልም። እናንተ ግን ስትሄዱ በስነ ስርዓት አዎ፣ ዱባይ ሄዳችሁ መቼም ሄዳችሁ አይቀርም ብዬ ነው። ከትንሽ ጊዜ በኋላ ፍቅራችን ተመለሰ፣ አሁን ደህና ነን፣ በቃ እንደ ድሮ ሆነናል፣ ምናምን ምናምን ብላችሁ ፍዋድና ዬ ፉዬና ማናት ፍቅር ወደ ዱባይ ለመሄድ ማሰባችሁ ስለማይቀር በኋላ ላይ ቀስ እያላችሁ ማለት ነው። አሁን በዚህ መልኩ ስለመጣችሁ ማለት ነው፣ ያው ጥሩ ነው። ግን አታልቅሱብን፣ እንዲያው አደራችሁ፣ እየመጣችሁ አታልቅሱ። እኔ አሁንስ እንዲሁም እምባ ማየት ሰለቸኝነት፣ እንምላችሁ እንደ ወይ በሀገሩም ስትሄዱ እምባ ለሳንቲም ለማግኘት ስትሉ እንባ። ስለዚህ እንዳታለቅሱ። በተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁነው።